ደማቅ ጤና በያላችሁበት ይሁን የተከበራችሁ የኢፌዴሪ መከላከያ ሰራዊት የዩትዩብ ቻናላችን ተከታታዮች፣ ወቅታዊ ሰራዊታችንን የተመለከቱ መረጃዎችን አደርሳችኋለሁ። ሶስተኛው የቀይ ባህርና ገልፍ ኤደን በሚል መሪ ቃል በውጭ ጉዳይ ኢንስቲትዩትና በመከላከያ ዋር ኮሌጅ አዘጋጅነት በሸራተን አዲስ የፓናል ውይይት እየተካሄደ ነው። ኢትዮጵያ ሀገራችን ከታሪካዊ ና ተፈጥሯዊ መብቷ ከሆነው ቀይ ባህር ላለመገፋት እንዲሁም ደግሞ ውድ ዋጋ እየከፈለች ወደብ እየተጠቀመች መሆኗን በህጋዊ መንገድ መብቷን መጠቀም የምትችልበት እድል እያለ የበይ ተመልካች ሆናለች። በአፍሪካ ቀንድ በቀጠናው እንዲሁም በአህጉረ አፍሪካ ሰፊ መልክዓ ምድርና ና ከመቶ ሚሊዮን በላይ የህዝብ ቁጥር ያላት ኢትዮጵያ እንደ ዘበት እስከ ቀይ ባህር ተገፍታ መቅረቷ ቁጭት የወለደው ትውልድ ዛሬ ተነስቶ ጥበብ በተሞላበት ዲፕሎማሲ የጥያቄዋ ተገቢነት በመላው ዓለም እንዲደመጥና የጥያቄውን ተገቢነት ወዳድ የጎረቤት ሀገራት ና ሀገራችን ኢትዮጵያ በህጋዊ መንገድ የባህር በር የማግኘት መብቷ እንድትጠቀም የሚፈልጉ የተለያዩ ሀገራት በቀናነት እንዲረዱት ለማድረግ የፓናል ውይይቶች በማዘጋጀት ግንዛቤ ማስጨበጥ አስፈላጊ ተግባር ነው። ኢትዮጵያ በቀጠናው ካላት ሰፊ መሬትና ህዝብ በመነሳት ወደ ብቻ ሳይሆን የባህር በር የማግኘት መብቷ እንዳላት ከተለያዩ ዓለም አቀፍ ተቋማት የተወከሉ የውይይቱ ተሳታፊዎች በውይይታቸው አንስተዋል። በክብር እንግድነት የተገኙት የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ሌተናል ጀነራል ኢመር መኮንን የመከላከያ ሰራዊት ቀዳሚ ተግባር ሀገራችን ኢትዮጵያን ብሔራዊ ጥቅሟንና ፍላጎቷን ማረጋገጥ ነውና አሁን ላይ የሀገራችን አንገብጋቢ የባህር በር ጥያቄ ዓለም አቀፍ ተቀባይነት ማግኘቱ ያለውን ስትራቴጂካዊ ጠቀሜታ የጎላ በመሆኑ ይህንን ሊያስጠብቅ የሚችል ዘመናዊ ሰራዊት በመገንባት ላይ እንገ ይገኛለንም ብለዋል። ኢትዮጵያ እጅግ ከፍተኛ የዲፕሎማሲ ልዕልና ካላቸው ሀገራት አንዷ ነች። ከኒውዮርክና ጄኔቫ ቀጥሎ የዓለም ትልቋ የዲፕሎማሲ መቀመጫ መሆኗ አንዱ ምስክር መሆኑንም አስረድተዋል። በሊግ ኦፍ ኔሽን መላው የጥቁር ዘር ወክለው ሲሞግቱ የነበሩት መሪዎች የሞኖሮቪያና የካዛብላንካ ተጻራሪ አሰላለፎችን አስማምተው የአፍሪካ አንድነት ድርጅት የአሁኑ የአፍሪካ ሕብረት በሀገራችን መቀመጫውን እንዲያደርግም አስችሏል። ሌተናንት ጀነራል የመር መኮንን በፊትም የነበሩ አሁንም ያሉት መንግስታትም ኢትዮጵያ የዲፕሎማሲ ልዕልናዋ ያለችበትን ደረጃ አጉልተው አሳይተዋል ነው ያሉት። ኢትዮጵያ ከጎረቤቶቿ ጋር ተባብራና ተከባብራ ችግር ሲያጋጥምም በቅድሚያ በሰላማዊ መንገድ ፈታ ሽብርተኝነትን ተዋግታ በአፍሪካ ቀንድ ያላትን በኢኮኖሚያዊና ቀጠናዊ የደህንነት ጉዳዮች ላይ ቅድሚያ ሰጥታ በመስራት ላይ ያለች ሀገር መሆኗንም አስረድተዋል። በሁርሶ ኮንቲጀንት ማሰልጠኛ ትምህርት ቤት የምልምል ሰልጣኞች የስልጠና መክፈቻ ስነ ስርአት ተካሄደ። በስልጠናው መክፈቻ መርሃ ግብር ላይ ተገኝተው ስልጠናው መጀመሩን በይፋ ያበሰሩት በሰላም ማስከበር ማዕከል የኮንቲንጀንት ማሰልጠኛ ትምህርት ቤት አዛዥ ኮሎኔል አዲሱ ተርፋሳ መከላከያ ውድ ሕይወቱን ሳይሰስት የሚሰጠውን ሀገራዊ ተልዕኮ በስኬት የሚፈጽም የሀገር ኩራት መሆኑንም አንስተዋል። ውትድርና ሀገር ወዳድ የሆነ ኢትዮጵያዊ ለሀገር ዘብ እቆማለሁ ብሎ በፍላጎት በተነሳሽነት በቁርጠኝነትና በታማኝነት አገልግሎት የሚሰጥበት ያለበት የሚያኮራ ሙያ መሆኑንም አዛዡ ገልጸዋል። ኮሎኔል አዲሱ ተርፋሳ ማሰልጠኛ ትምህርት ቤቱ ከመላው የሀገራችን ብሄር፣ ብሄረሰቦች ተመልምለው መመልሚያ መስፈርቱን አሟልተው የመጡ አዲስ ወጣቶችን እያሰለጠነ የሚያበቃ ነውና እናንተም አዲስ ምልምል ሰልጣኞች የሚሰጣችሁን ስልጠና በሚገባ መፈጸም አለባችሁ ሲሉም አሳስበዋል። አቅምን በሁለንተናዊ ሁኔታ መገንባት ለውጤታማ ተልእኮ አፈጻጸም ከፍተኛ ሚና እንዳለው ተገለጸ። በዩናሚስ ሴክተር ኢስት የሚገኘው የሀያኛ ሞተራይዝድ ሰላም አስከባሪ ሻለቃ የተግባር ስልጠና ልምምድ አድርጓል። በልምምዱ ወቅት የተገኙት በዩናሚስ ደቡብ ሱዳን የሴክተር ኢስት አዛዥ ብርጋዴር ጀነራል ራዛቅ መሐመድ የሚፈጠሩ ሁኔታዎችን በሰላማዊ መንገድ ለመፍታት ሳይንሳዊ የግጭት አፈታት ዘዴዎችን መከተል ለውጤታማ ግዳጅ አፈጻጸም ወሳኝ ሚና እንዳለውም ተናግረዋል። ብርጋዴር ጀነራል ራዛቅ መሐመድ ሰላም ሰላምን ለማስጠበቅ በተለያየ መልኩ ኃይልን ማዘጋጀት ትኩረት የሚሻ ጉዳይ ሲሆን ሰላምን ለመፍጠርና አጽንዖት ለማስቀጠል የሚያስችሉ አቅሞችን ደግሞ በየወቅቱ መገንባት ያስፈልጋል በማለትም አስገንዝበዋል። የተባበሩት መንግስታት ድርጅት የሰላም ማስከበር ዋነኛ ዓላማ ሰላምን በሰላማዊ መንገድ ማምጣት ነው ያሉት ብርጋዴር ጀነራል ራዛቅ መሐመድ ከዚህ አንጻር የኢትዮጵያ ሰላም አስከባሪች ሰራዊት በተልዕኮ ረጅም ልምድና ተሞክሮ ያለው በመሆኑ የተሰጠውን ስልጠና በብቃት መውጣት መቻሉን ማረጋገጣቸውንም ገልጸዋል። በስልጠና የተደረጉ ቅድመ ዝግጅቶች ሊፈጠሩ የሚችሉ የትኛውንም የሰላም ችግሮችን መፍታት የሚያስችል ሁለንተናዊ አቅሞችን ያስገኛል ያሉት ደግሞ የሀያኛ ሞተራይዝድ ሰላም አስከባሪ ሻለቅ አዛዥ ኮሎኔል ሰጥዬ አራጌ ናቸው። ኮሎኔል ሰጥዬ አራጌ ተልዕኮውን ሊያደናቅፉ የሚችሉ ችግሮችን ለመቅረፍና በሰላም ማስከበር ሂደት ውስጥ ሀገራችን ኢትዮጵያ ያላትን ተሳትፎ አጠናክራ ለማስቀጠል የዩናሚስ የግዳጅ አፈጻጸም ደንቦችን ተከትለን ተልኳችንን መወጣት እንዳለብን በውል መገንዘብ ያስፈልጋል ነው ያሉት በተሰማራንበት ቀጠና ሁሉ በተለይ በማህበረሰብ ውስጥ የሚኖሩ የሰላም ስጋቶችን ቀድሞ በመረዳት ስጋቶችን መቀነስ የሚያስችል የዝግጁነት ተግባራችንን አጠናክረን መቀጠል ይጠበቅብናል ያሉት የሀያኛ ሞተራይዝድ ሰላም አስከባሪ ሻለቃ ምክትል አዛዥ ሌተናል ኮሎኔል መኮንን ንጉሴ ናቸው። የሰው ኃይልን ለተልእኮ ማዘጋጀት የተልእኮ የዕለት ተዕለት ተግባር አድርጎ መውሰድ እንደሚገባ ተገለጸ። የኢፌዴሪ አየር ኃይል በየደረጃው ለሚገኙ የሰራዊት አመራሮች በሰው ሀብት አመራርና በሰው ሀብት አስተዳደር ዙሪያ የአቅም ማጎልበቻ ስልጠና ሰጥቷል። ስልጠናውን የሰጡት በመከላከያ የሰው ሀብት አመራር ዋና መምሪያ የሰው ኃይል እድገትና ስምሪት መምሪያ ኃላፊ ብርጋዴር ጀነራል አምሳሎ ኮምሳ መከላከያ በአጭር ጊዜ ውስጥ እያሳካው የሚገኘው የዘመናዊ ሰራዊት ግንባታ ሂደት ለማሳለጥ አመራሩ በየስራ ዘርፉ የሰው ኃይል አስተዳደር መመሪያን ተከትሎ የሰው ኃይልን እንዴት መምራት ና ማደራጀት እንደሚችል በስልጠናው ሰፊ ማብራሪያ ሰጥተዋል። አመራሩ ዘመኑ ከፈጠረው ቴክኖሎጂ ጋር ተግባብቶ ና ተዋህዶ በመስራት የተቋሙ ግብ ስኬታማነት ዋነኛ ኃይል የሆነውን የሰው ኃይል ከወትሮ በተለየ ለተልኮ ማዘጋጀት የዕለት ተዕለት ተግባሩ አድርጎ መውሰድ ይጠበቅበታልን ብለዋል። ተቋሙ ከሪፎርሙ ወዲህ እየገነባ ላለው የመከላከያ ኃይልም የሚመጥኑ አዳዲስ የሰው ሀብት አመራር መመሪያዎችን አውጥቶ በተግባር እየሰራባቸው መሆኑን የገለጹት ጀነራል መኮንኑ በየስራ ዘርፉ ያለው የሰራዊት መሪ የሰው ሀብት መመሪያዎቹ ለሰራዊቱ ተልእኮና ግዳጅ አፈጻጸም ያላቸው ፋይዳ በሚገባ ተረድቶ ለሚመራው የሰው ኃይል በመተንተን የዘመናዊ ሰራዊት ግንባታ ሂደትን ማረጋገጥ እንደሚጠበቅበትም ነው ያብራሩት። የዩቲዩብ ቻናላችን ተከታታዮች ወቅታዊ ሰራዊታችንን የተመለከቱት የሀገር ውስጥና የውጭ መረጃዎቻችን የተከታተላችሁት ነበረ። በያላችሁበት መልካም ጊዜ ይሆንላችሁ።